ይደበድበኛል። ደም በደም እየሆንኩ ነው። ማጣ አንድ ቀን በሆነ ነገር ስንጋጭ ራሱ ያደረገው እኔ ላይ አድርጎ እኔን እስር ቤት እንድገባ አደረገ። የተለያዩ ቤተሰቦችሽ ስልክ መቶልኝ ነበር። ዘጠና አምስት ፐርሰንት የሚሆነው በሙሉ ተናገረችው ታሪክ ሀሰት ነው። እንደዚህ በሆነበት ሰዓት ላይ ታመሞብኝ ዳነልኝ እያልኩኝ እግዚአብሔርን ምሕረት በምጠየቅበት ሰዓት ውሸት ብናገር ራሱ እግዚአብሔር ይቀጣኛል። ሌላ ያነሱት ነገር ቤተሰቡ ውስጥ በጣም ሰላም ያሳጣችን በጣም ቤተሰቡን የረበሸችው እሷ ናት እንጂ እኛ አይደለን። እናታችንም በክብር ነው ያረፈችው። ያሉትም ነገር በሙሉ የሚሉች ነገር ከጊልት የተነሳ ነው። እናቴ በሰማይ ሆና ትፋረደናለች። አሜን። ታይናለች። ዛሬ እንመልሰው፣ እህቶቼ፣ አክስቶች ያገኙ ልጆቼ፣ ከልጆቻችሁም ጋር ይገናኙ። በቃ እስቲ የሆስፒታሉን እንደ የብዙዎችም ጥያቄ ስለሆነ እንዴት በአሜሪካን ምድር የፈለገ ኒውይር ቢሆን ኢቭ ቢሆን እንዴት እንዲደረጋል ያልኩሽ ነው። ቤት መጥቼ እንደዛ ያ ሁሉ ነገር ሲሆን እኔ ህልም ላይ ነኝ። በዛ ሰራ ልክ ሆስፒታል በኢመርጀንሲ ስገባ አንድ አስር የሚሆኑ ሰዎች ገብተዋል። በሙሉ ሌላ አይናቸው ኦ ማይ ጋድ ይላል። አንዱ ምንድነው ሲል ፋሻ ውስጥ ተረስቷል። ሰማቸዋለሁ ግን ሸፋፈም። ሌላው ደግሞ ስለ ባለቤትሽም ሽም እንደዚሁ ያነሱበት ሁኔታ ነበረ። ስለ ባሌ ታሪክ ነው ያወራሁት ለሌሎች መማሪያ እንዲሆን ነው የተናገርኩት እንጂ እሱን መኮነን አይደለም። በእውነት ብሎልን ትዳራችን እስከ መጨረሻ ቢሆን ደስታዬ ነበር። ግን አልሆነም። ባለህበት ይቅናል። ሰላም ደህና ከረማችኋል። ኪዲነኝ ከካናዳ ዛሬም በድጋሚ ተመልሰናል። ማኪ ከዚህ ቀደም በፕሮግራማችን ቀርባ የህይወት ታሪኳን እንዳካፈላችን የሚታወስ ነው። በአሜሪካን ሀገር ስመጣ ምንም ነገር አላውቅም። የገባው ቀን አርግዣለሁ። ልጁ መወለድ የነበረበት የየር ቱታውዘንድ ቀን ነበር። ለካ እነሱ የዛን ቀን ኒው ዬር ኢቭ ለመውጣት ስለተቻኮሉ ሆዴ ውስጥ ፋሻ ተረስቶ እና ሆዴ በሙሉ ተቦጭቆ መዳን አለበት ተባለ። ከዛ ልጁን ቴኬር የሚያደርገው ሰው ጠፋ። መጨረሻ ላይ እህቱ መጣች ማለት ነው። ነገር የተጀመረው ያን ጊዜ አንድ ቀን ተጋጨን በጽዳት ነገርና ሰምሪዝም ፖሊስ መጣ። እንግዲህ እኔ ቤቱም ላይ ስሜ የለም። አንተ ይሄ ቤቱ ባለቤትና ምረጥ ተባለ። እኔን ይመርጣሉ ብዬ ስል እሷ መረጠና እኔም ከነ ልጅ እንደወጣ ተደረ ለምንድን ነው ታዲያ ያላሳሰር እንዴት ብዬ ፖሊስ ከጠራሽ ጥዬሽ እሄዳለሁ ነው የሚለ እሄዳለሁ ሲል አንቺ ምንድን ነበረ ፍራቻ ሳይኮሎጂካሊ ከልጅነቴ ተጎድቻለሁ። አባቴ በልጅነቴ በጣም በጣም በቃ ኮኔክትድ ነበር። አባቴ ጥሎኝ ሞተ እና እሱ ከሞተ በኋላ ይሄንን ሰው ሳገኝ ምንድን ነው ያሰብኩት አባቴን አገኘው የሚል ስነ ልቦና እና ይህ ሰው እየከሄደ እኔ የምሞት ነው የሚመስለ። ብቻ በዚህ መሀል እያለ ወደ ሳውዝ ነበር ሀገሩ መኪናዬን ሰርቆ ሄደ። ከዛ መኪናዋ ላመጣ በሄድኩበት ሰዓት አንቺ እኔ ምንም ባላደረግኩት ነገር ከልጅሽ ጋር ከእናትሽ ጋር ሆነች ልታሳስሪ ነበር ብሎ ሃይወይ ላይ ወስዶ ፀጉሬን እንዲ ላጭቶ ራቁቴን በቃ አልሞስት ሁሉ ነገር ቦርሳዬን ሁሉ ወስዶ ሃይዌይ ላይ ወርወር። በጣም ብዙዎቻችሁ ድጋፋችሁን አይዞሽ እያላችሁ በብዛት በኮመንትም በውስጥም እየደወላችሁም እንደላካችሁላት ማኪም ነግራኛለች። ለዛም እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ። ከዛም ደግሞ በተጨማሪ ሌሎች ይሄ የሀሰት ታሪክ ነው እያሉ ቤተሰብ ጨምሮ እኔም ጋር ደውለው ብዙ ወቀሳዎችን ያስተናገድኩበትም ሁኔታም አለ። ዛሬ ማኪ በዛም ላይ ምላሽ አለኝ ስትል ተገኝታለች ሌላም የምትነግረን ነገሮች አሉ። እንግዳ ሆና ከቀረበች በኋላ የተፈጠሩ ነገሮች አሉ እና እሱንም ታስረዳናለች። የተወደዳችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች የቶሮንቶ ደብረገነት አቡነ ተክለ ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ መንፈሳዊ ጉባኤው አዲስ ህንፃ ቤተክርስቲያን ለመግዛት እንደ እግዚአብሔር ፍቃድ እየተንቀሳቀሰ ይገኛል። ለዚህም ከፍተኛ የገንዘብ መጠን የሚያስፈልግ በመሆኑ ይህን ለማከናወን የፈንድሬዚንግ ኮሚቴ አቋቁሞ አብሮ እየሰራ ይገኛል። ቅዳሜ ማርች 29 ከአምስት ሰዓት ጀምሮ ሁለት ሶስት ሰባት ታክቪል ስትሪት ሚኒስትሪ ትሮንቶ ተገኝታችሁ የበረከቱ ተካፋይ ሁኑ ሲል ጥሪውን ያቀርባል። ተጋባዥ አባቶች በተገኙበት የገቢ ማሰባሰቢያ የበገና ምሽት ከራት ጋር አዘጋጅቷል። የደብሩ አባላት የሆንን ሁላችንም ትኬቱን በመግዛት እና ሌሎች እንዲገዙ ትኬት በመሸጥ እንድንተባበር በእግዚአብሔር ስም እንጠይቃለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ጾመን ለማበረከት ያብቃን። የደብረ ገነት አቡነ ተክለ ሃይማኖት የፈንድሬዚንግ ኮሚቴ ማኪ፣ በድጋሚ ስላገኘሁሽ እጅግ በጣም ደስ ብሎኛል። ስለመጣሽ አመሰግናለሁ። እንኳን ደህና መጣሽ። ቴንክ ዩ ኪዲ፣ በጣም ነው ደስ ያለኝ። እንደገና በዚህ አጋጣሚ እድል ስላገኘሁኝ በጣም አመሰግንሻለሁኝ። እኔም አመሰግናለሁ። እንግዲህ መግቢያ ላይ ስናገር እንደሰማሽኝ ታሪክሽን እጅግ በጣም ኢሞሽናል የሚያደርግ ሙቪ ነው ወይስ ከሚሉ አንዳንድ ሰዎች አንቺ እንደውም ሙሉውን ታሪክም ገና አልተናገርኩትም እኮ በተወሰነን የተናገርኩት ብለሽ፣ በተለይ ደግሞ በባለቤትሽ ይደርስብሽ የነበረውን ጫና እንደገና ሞር ወደዚህ የመጣሽው በኮሎራዶ በአሜሪካ ህዝብ ይቅርታ፣ ለማህበረሰቡ ብዙ በቢዝነስ በኩል ያስቀየምኳቸዋሉ ብለሽ ምሳሌዎችን ጠቅሰሽ የደንበኞችሽን ይቅርታ የጠየቅሽበትም ሁኔታ ነበረ። እና ከዛ ብንጀምር እንዴት ነበር ምላሹ? ይቅርታውን አገኘሽ ወይ? የማህበረሰቡ ምላሽን እንዴት አገኘሹ? ያ በጣም ደስ ይላል። አሜን እኔ ይቅርታ ስጠይቅ መጀመሪያ ነገር ከራሴ ነው። በቃ ራሴ በጣም ቀለለኝ፣ በጣም ደስ አለኝ። ምክንያቱም እግዚአብሔር ይቅር እንዳናደርግ ይፈልጋል። ምንም ይሁን ምንም እኛ ይቅር ስንል ነው ከእግዚአብሔር ራሱ የሚሰጠን ነገር አለ። እሱ ትል- መጀመሪያው በቃ ከእግዚአብሔር ያገኘሁት ምህረት ትልቅ ነው። በጣም ብዙ ነገር ነው የተስተካከለው ይቅርታ ከጠየቅኩ በኋላ። በጣም በቃ በልጆቼም ላይ ለውጥ አይቻለሁ። በራሴም ላይ እግዚአብሔር፣ ከሰው በፊት መጀመሪያ እግዚአብሔር ብዙ ምህረትን አደረገልኝ። ከዛ በተረፈ ደግሞ ህብረተሰቡ ራሱ ወይን ሄታችን አላወቅንም ያልደረስን ሽኮ በቃ በዚህ ምክንያት ነው ያሉም የጠየቁኝ፣ የደረሱም ሰዎች አሉ። በእውነት ሀዘን ያን ያላለቀስኩ ነበርኝ። በእኛ ሀገር እንደውም ሀዘን ሲባል በቃ ግራ ይገባኝ ነበር። ድሮ ሰው ሲያስተዛዝን ሲያለቅስ ይወጣል ሲባል ለካ እውነት ነው። በቃ ሰዎች በጻፉልኝ ነገር ባደረጉልኝ ነገር አሁን ነው እናቴን ሀዘን እራሱ የወጣሁት አልቅሼ ስለ ልጄን በቃ ያ ሁሉ ሲታመም አላለቅስ ብቻ የነበረ ዝም ብዬ እንትን የምለው እና ሰው ለሰው መድኃኒት ነው። አሁን ደውለው ሲያጽናኑኝ አሁን ገና ነው ያዘንኩት፣ እና አሁን ነው ያለቀስኩት። ውይ እያልኩ በቃ ወጣልኝ፣ አሁን ከስንት ጊዜ በኋላ ማለት ነው። እና በጣም በቃ ይሄ የእግዚአብሔር ምህረት ተጨምሮበት በጣም ትልቅ ነገር ነው ይሆናልኝ እና የይቅርታ ልብ ሲኖረን ምን ያህል ትልቅ ነገር እንደሚሆን ሰዎች ከዚህም ብትማሩ ያስቀየማቸው እንኳን ሰው ቢኖር ወጥታችሁ ይቅር ስትሉ የሚደረግ ምህረት አለና ያንን በዚህ አጋጣሚ ልናገር እፈልጋለሁ። ትልቅ ምህረት ተደርጎልኛል። አመሰግናለሁ። መልካም። እኔም ያንን በመስማቴ በጣም ደስ ብሎኛል። እንኳንም ውስጥሽ ሰላም አገኘ። ከቤተሰቦችሽ በተደጋጋሚ ከተለያዩ ቤተሰቦችሽ ከአንድ ከሶስት የሚሆኑ ስልክ መቶልኝ ነበረ አቃታለሁ ከሚሉ እና ቤተሰብ ነን ከሚሉ ማለት ነው። ያነሱት ነገር ዘጠና አምስት ፐርሰንት የሚሆነው በሙሉ ያወራችው የተናገረችው ታሪክ ሀሰት ነው። በፍጹም አልተደረገም። ከህክምናው ብንነሳ በአሜሪካን ምድር እንዴት ፋሻ ተረሳ ስትል ዝም ብለሽ ትቀበያታለሽ? የሚል ትልቅ ወቀሳን ጨምሮ ቤተሰብ ውስጥ በጣም ሰላም ያሳጣችን በጣም ቤተሰቡን የረበሸችው እሷ ናት እንጂ እኛ አይደለንም። እናታችንም በክብር ነው ያረፈችው። ስም ማጥፋት ነው ይሄ፣ በህግም ያስጠይቃል። ወደ ዛቻም እስከመሄድ ድረስ የደረሱበት ሁኔታ ነበርና እኔም ያንን ቅረቡና ተናገሩ ብያቸው ነበር። ነገር ግን ፍቃደኛ አልሆኑም። ምን ትያለሽ? ለዚህ ለዚህ እንግዲህ የምለው ነገር መጀመሪያ ሲጀመር ጀምሮ እኔ ልጄ እንደዚህ በሆነበት ሰዓት ላይ ታመሞብኝ ዳነልኝ እያልኩኝ እግዚአብሔርን ምህረት በምጠየቅበት ሰዓት ውሸት ብናገር ራሱ እግዚአብሔር ይቀጣኛል። በእውነት ያንን ነገር ያሉትን ነገር በሙሉ የሚሉሽ ነገር ከጊልት የተነሳ ነው። በጣም ጊልት ተሰምቷቸዋል። እናቴን አላስተመሟትም፣ አንድ ሻሽንፋን አልገዙላትም። እና ስትሞት በሙሉ ነው ጊልት የተሰማቸው። መታችሁ ጎብኙን እያለቀሰች ትለመናቸው ነበረ። በተለይ በተለይ ማረሳ ወንድሜን እያለቀሰች ነበር። በጣም ነበር የምትወደው፣ የመጀመሪያ ልጇ ነው። እና በሃይማኖትም በኩል ብታዝንለትም በጣም ነው የምትወደው። እየለመነችው ኤቭሪደይ እኔ ራሴ እየለመንኩት አንድ ቀን እንኳን ያት እየተባለ በቃ አልቻለም። በባለቤቱ በኩል ያ ወደኛ ሲመጣ በሃይማኖት በኩል ችግር ስለሚፈጠር ስለምታውቃት ልከው እያለቀሰች ነው የሞተችው። እናቴ በሰማይ ሆና ትፋረደናለች፣ አሚን ታይናለች። በእውነት እዚህ ዲቴል ውስጥ ባልገባ ደስ ይለኛል። እውነቱን እግዚአብሔር ያውቀዋል እናቴም ታውቀዋለች። በእውነት እማማ ደስ እንዲላት፣ አሁንም የእናቴ ልጆች እውነት እኔ አትፍቼ ከሆነ ይቅር በሉኝ አሁንም ይቅርታ ነው የምጠይቃቸው። የአንድ እናት ልጆች ነን። እናቴ እስኪ በሰማይ ቤት እንኳን ሆና ትረፍ። እዚህ ሳትደሰት ነው የሄደችው። እኔም ብቻ ጠዋትም ስትነቃኔን ማታም ስትነቃኔን ሁን ልጅ ወልዳ ወላድ መሃን ሆና ነው የሞተችው እናቴ እና አሁን ምንም ባትሉ አይነው ጊልት ነው ሶኬ እኔ የምችለውን ሁሉ አድርጌላታለሁ። እኔ ሳለብ ሳልብሻታለሁ። እኔ ሳልጠጣ ጠጥቻታለሁ። ልጆችም ጠዋትም ማታል ልጆች ሆነዋታል። ስማዋታል። ማማ ብለዋታል። በሰላም ሄዳለች። እሷን ተዋት። በእውነት ብንተባበር ማድረግ ያለብንም ብናደርግ ጥሩ ነበር። አሁንም ቢሆን የሆነ ነገር የለም። እስኪ መቃብሯ እንኳን እስካሁን አልተሰራም። በጣም ነው የማዝነው። እኔ አቅም ስላጣው ስለታመምኩ ነው እንጂ እናቴ መቃብር በወርቅ ባሰራላት ደስ ይለኝ ነበር። አሁንም ተባብረን መታሰቢያውን ብናደርግ እሷ የብዙዎችን መቃብር እያነሳች ተሰራ ነበረ በሰባ ሰባት ወሎ ውስጥ ነው ኮምቦልቻ የሚባል ሀገር ያደግ ነው። እና ሁሉም ሰው ያውቃታል። ብዙ ሰዎች እኛ ቤት ራሱ ሲሰሩ በእንደዚህ በእንትን ስራ ሲሞቱ ራሷነች ወስዳ ቀብራ ሀውልት የምታሰራላቸው የነበረው እና የእሷን ሳይ የገርመኛል አሁን ድረስ እንደዛ አይነት ሴት ዛሬ ሀውልት እንኳን አልተሰራላትም። ይሄንን ስናገር በእውነት እያዘንኩ ነው እና ቀን አልፎ የእናቴንም መቃብር የማሰራበት ቀን ቢሆን ቢሆን ብንተባበር አሁን ያለፈው ነገር አለፈ ሆነ። ተበድያችሁም ከሆነ አሁን ይቅር በሉኝ። ምናልባት ያሳለፍኩት ህይወት ሊሆን ይችላል። ኖበዲ እስ ፐርፌክት፣ ፐርፌክት ላልሆን ይችላለሁ። ግን አስቡት፣ ብቻዬን ሁለት ልጆች ይዤ ሰርቼ ሳና ስታምሜ ችግሬን እንኳን እየነገርኳቸው አታዝኑልኝም። አሁንም እና አሁንም ቢሆን እኔ የመጨረሻ እህታችሁ ነኝ፣ ታናሻችሁ ነኝ። እኔ ከሆኜ እኔ ዝቅ ብዬ ታላላቆቼን ይቅርታ ጠይቃችኋለሁኝ ሰላም፣ እናድርግ፣ ሰላም ትረፍ። እናቴም ደስ ይበላት። በእውነት እኔ ቃል ገብችላት አለው። ማማ እኔ ነኝ በቃ ይቅርታ ጠይቃችኋለሁ። አይዞሽ እያልኳት ያልኳት እኔ የሞተችው ያረፈችው፣ እና ለቀብሯም ቀን በስርዓት እንኳን ሳይሆን የሄደችው፣ ሁሉም ግን ዛሬ እንመልሰው። እህቶቼ ፕሊዝ፣ አክስቶች ያገኙ ልጆቼ፣ ከልጆቻችሁም ጋር ይገናኙ። በቃ ጦርነት ጠብ ለማንም አይጠቅምም። ሰላም ይሻለናል እና እኔ በቃ ሺ በድዬ ከሆነ ይቅር በሉኝ። በቃ እሱን ነው የምለው። ይሄ ነው ይሄ ነው ቢባል ነገር ቢህል ምንም ዋጋ የለውም ከዚህ በኋላ እና ሰላም እንፍጠር። አሁን በተለይ የጾም ወቅት ነው። እስላሙም ወንድሜ እህቶቼ፣ ክርስቲያኖችም ሁላችሁም ፕሊዝ በይቅርታ ካልተመለስን በቃ እግዚአብሔር ምህረት አያደርግልንም። ልጅ ተመልሶ ወደ ትምህርቱ እንዲገባ ፈልጋለሁ። ሴቷም ልጅ በጀመረችው ትምህርት ተመርቃ ማየት ፈልጋለሁ። ሰርጓን ማየት ፈልጋለሁ እና በዛ ሁሉ በምርቃቷ እንድትገኙልኝ ይፈልጋለሁ እባካችሁን ጦርነት አልፎ የሰላም ጊዜ ይሁንልን ብዬ እመኛለሁኝ በቃ ትንታኔ ባይኖረኝ ይሄንን ነው እልል የምችለው ምንም አያስፈልግም ትንታኔ ትልቅ ነገር ነው በጣም እግዚአብሔር ይባርክሽ ማኪ በጣም ትልቅ ነገር ነው እውነትም ምህረት እንደተሰማሽ ውስጥሽ ሰላም እንዳለው ከንግግርሽ ማወቅ ይቻላል እንዳልሹ ነው። ቤተሰብ መካከል ድራማ ይፈጠራል፣ ቤተሰብ መካከል ግጭት ይፈጠራል ያለ ነው። አንቺም ደግሞ ይቅርታ መጠየቅ እንደ ታናሽነትሽም እኔ ነኝ የበደልኩት በቃ ይሁን፣ በእኔ ይለፍ፣ ይቅርታ ማለት ትልቅ ነገር ነው። የማኪም እህቶች ወይም ጥሪ ያቀረበችላችሁ የልጇን ምርቃት ሳይቀር የጠራቻችሁ ሰላም እንደምትፈጥሩ እልህ በቤተሰብ መሀል መጨረሻው ምንም አያምርም። ሰው ደግሞ ከጊዜ ብዛት ይማራል ያቀዋል→ያውቀዋል መተውን የመሰለ ነገር የለም። ይቅር መባባልን የመሰለ ነገር የለም። እና እናታችሁም ነፍሳቸው በሰላም እንድታርፍ ሰላምን ፈጥራችሁ በሰላም ብትቋጩት በጣም ደስ ይለኛል። ለዛም አንቺ ምስጋና ይገባሻል። እስቲ የሆስፒታሉን እንደ የብዙዎችም ጥያቄ ስለሆነ እርግጥ ነው በዛ ሰዓት ምላሽ ሰተሽበታል። እንዴት በአሜሪካን ምድር የፈለገ ባል ኒውይር ቢሆን ኢቭ ቢሆን ህክምናን ያክል ነገር በጣም ፕሮፌሽናል ናቸው እና እንዴት እንዲደረጋል አሉት። እስቲ በተወሰነ መልኩ አስረጅን ምንድን ነበር የተፈጠረው የሚለውን እና በትክክል እውነትም እንደዛ ተረስቷል ወይ ፋሻ ሆድሽ ውስጥ? አዎ እንግዲህ እንዳልኩሽ ነው። መጥቼ ነው እዚህ ሀገር የመጀመሪያው ሶስት ወር ላይ ነው። እንደውም ያልተናገርኩት እዛ ላይ አንድ ነገር አለ። ኢትዮጵያ ውስጥ እያለውኝ ሆስፒታል ሄጄ ነበር እና ሆስፒታል ውስጥ ሲሄድ ምንድን ነው ዶክተሮች መረመሩኝና ልጅሽ አትወልድም አሏት፣ እናቴ ምክንያቱም ያው በየወሩ ፔሬድ አይመጣም ነበር ሬጉላር፣ በስድስት ወር አንዴ ነበር እና በጣም ደነገጠች እና ኔ አልወልድም የሚባል ነገር ነበር፣ በቃ አይምሮ ላይ ያለው ኔ ልጅ አልወልድም ከዚህ በኋላ በቃ ልጅ አላገኝም ብዬ ነበር ማስብ የነበረው። እና የገባው ቀን እኔ እንዴት እንደሆነ አላቅም፣ ይረክል አርግዣለሁኝ። ከዛ በቃ ማርገዜን ራሱ አላቅም እና የሆነ ስራ ቦታ የገፋሁኝ በጣም ሀሳብ ውስጥ ሆኜ ምን ሆነሽ ነው አለኝ አንድ ሰው እንዲህ እንዲህ ነው ስለው እስቲ ሆስፒታል ሄደሽ ተብዬ ይህ በቃ ተራ ሆስፒታል ውስጥ ነው ወስደው ቼክ ያስደረጉ ህጎች መተው ወስደውኝ ና ማርገዜን ስሰማ ማመን ያቃተኝ እኔ እስከምወልድ ድረስ ልጁን እስከማየው ድረስ ራሱ በቃ የሆነ ምንም አላመንኩም እና ያው ልጁ ሲወለድ የነበረኝ ደስታ፣ በዛ ላይ እንዳልኩሽ እንትን ሆኛለው፣ እና እነሱም ያንን ስላዩ ያዋክቡኝ ነበር። እንደገና ተራ ሆስፒታል ነበር መሄድ የነበረው እና መጨረሻ ላይ ነይ ብለው ሲጠሩኝ ራሱ እሺ ብዬ ነው ሄድኩት። በቃ እኔ እንትን ሆኛለው፣ የልጁን ብቻ ማየት ነበር የምፈልገው። አቶ ልጅን በተባልኩበት ሰዓት የወለድኩት ልጅ ስለሆነ እንግዲህ ያኔ ከሬፑ ጋር ተያያዘ ችግር ነው እና በኋላ ላይ ወለድኩኝ እንዳልኩሽ ነው ቤት መጥቼ፣ እንደዛ ያ ሁሉ ነገር ሲሆን እኔ ህልም ላይ ነኝ በዛን ሰዓት ሁሉ። ከዛ ገባውኝ ልክ ሆስፒታል በኢመርጀንሲ ስገባ ስምንት ዘጠኝ ሆነው ነው ተሯሩጠ። እንግዲህ የቱ ታውዘንድ አልፏል ግርግሩ በነገታውን ይሄ ነገር የሚሆን ያለው ሰዎች አንድ አስር የሚሆኑ ሰዎች ገብተዋል፣ በሙሉ እኔ ላይ ናቸው እና እሰማቸዋለሁ፣ ትንሽ ትንሽ እንግሊዝኛ አልሰማም። ኦ ማይ ጋድ ይላል አንዱ፣ ምንድን ነው ሲል፣ ፋሻ ውስጥ ተረስቷል ምናምን እሰማቸዋለሁኝ። ግን ሸፋፈኑት ምንም ነገር፣ ከዚያ በኋላ መጠየቅም አልችልም፣ ሰምቻለሁኝ ሲመጣ የልጆችን ማባ ጠይቃቸው እኮ እንደዚህ እያሉ ነበር። ስለ አንቺ ልጅ ዝም በይ እስኪ ምናምን ምናምን ነገር ተሸፋፈነ። በቃ ነገሮች እና እኔ በቃ እንዳልኩሽ ነው። ልጅ ማግኘቴን በዛ ሰዓት ልጁ በቃ ጓጉቻ ያለሁኝ እኔ ምንም ይሁን ምንም፣ እኔ የእኔ መታመም ራሱ ምንም አይመስለኝም ነበረ። በጣም በቃ ስልጁ ላይ ነበር አይኔ ያለው እና ስለሳሳሁኝም ነው ልጁ ላይ ሁሉ መከራ የደረሰበት ነው ብለው በቃ ወዘ የሚረክለኔ እና ሲናገሩ ሰምቻቸዋለሁ ያሉትን ሰምቻለሁ። ግን ፊት ለፊት መጥተው እንዲህ ነው እንዲህ ነው ያሉት ነገር የለም። ሆዴ ግን በመከራ በስቃይ ኔዳ ነው ነርሱ ሁሉ ቤት እየመጣች ትረዳኝ ነበረ። ወንድሜ ራሱ ያኔ እዚህ ሀገር አምጥቼው ስፖንሰር አርጌው እዚህ እኔ ጋ ነበረ። የእሱም ሚስት አሁን ያልኩሽ ራሷ ነበረች መርዳት ይችሉ ነበረ። እኔ እንደዛ ሲሆን ተመልሼም ታምሜም ያ ሁሉ ስቃይም ረዥም ጊዜ የማይፈጅብኝም ነበር ይሄን ለማድረግ ብረዳ ኖሮ፣ ግን አልሆነም። ያው ግን እግዚአብሔር ረድቶ ልጁም አድጓል። እና እውነትም ተረስቷል። በእውነት በእግዚአብሔር ስም እኔ የምናገረው እሱን ነው። ምንም ያለፈ ታሪክ ነው ይሄ። ሆንኩኝም አልልም ነበረ ሆኖ ስላለፈ ነው። ግን ተሸፋፈን መነግራችሁ ነገር እዚህ ሀገር እንዲህ ነው እንዲህ ነው የምትሉ ሰዎች እንዳይመስላችሁ፣ እኔ በእናቴ ብዙ ነገር አይቻሉ። አሁን ራሱ ገብታ ስትሞት በኮቪዱ ሰዓት መሞት ኑሮባት አይደለም የሞተችው። በእውነት ለመናገር እዚህ ሀገር አትቀደሙ እንጂ ምንም የምትሉት ነገር የለም። ይሄ አሜሪካ ነው ምናምን የምንለው ነገር የደረሰበት ሰው ካለ ያውቀዋል። አንዴ ከሆነ በኋላ ግን ሆነ ነው እና ያልመሰላችሁ ሰዎች ሊሆን ይችላል፣ ግን ሪል ሆኗል። ምንም ምን ትቼው ነው ሁሉን ነገር እንዳልኩሽ የልጄን ደስታ ነበር በዛ ሰዓት በቃ ያጣጣምኩት እንጂ፣ ሆኗል። መልካም። ሌላው ደግሞ ስለ ባለቤትሽም እንደዚሁ ያነሱበት ሁኔታ ነበረ። ነገር ግን ያው ለባለቤትሽ ስልክም ሰጥተውኝ ደውዬለት ነበር። ነገር ግን ላገኘው አልቻልኩኝም። ይህንን ፕሮግራም የሚመለከተው ካለ ስሜ ጠፍቷል ካለ እነሱ እንደሚሉት ስም ማጥፋት ነው ካሉ፣ ይሄ ነፃ ሚዲያ ነው። ማንም ሰው መጥቶ ታሪኩን መናገር ይችላል። አደልትነን ትልልቅ ሰዎች ነን፣ የምንናገረውን እናውቃለን። አንድ ሰው እኔ ተጎድቻለው ካለ አልተጎዳህም፣ እኔ ነኝ ማቅልህ ማለት አንችልም። ሴቶች በየጊዜ የሚገደሉበት ዓለም ነው። የሴቶች ጥቃት ሁሌ የምንሰማው ነው። ስለዚህ አንድ ሚስት መታ ባሌ በተዘጋ ቤታችን ውስጥ እንዲ እንዲያደረገኝ ነበር ስትል፣ ከውጭ መልካም ሰው ነው እንዴት እንዲያረጋል? ውሸት ነው ማለት አልችልም። እኔ በበኩሌ አንድ ሰው ሲናገር ታሪኩን ከማዳመጥ ውጭ እና እሱ መብቴ ተነክቷል ስሜ ጠፍቷል ካለ መቶ ራሱን ዲፌንድ ማድረግ ይችላል። በተረፈ ግን ጥሩ ምላሽ የሰጡሽ ይበዛሉ፣ የአበረታቱሽ ይበዛሉ፣ አይዞሽ ያሉሽ፣ ወደ ቀድሞ ስራሽ ተመልሰሽ በርትተሽ መቀጠል አለብሽ ያሉሽ እጅግ በጣም ብዙ ናቸው። እና እስቲ ስለ እነሱ ንገሪን፣ እንዴት ነበረ ያገኘሹ ምላሽ? ምን አይነት አዲስ ነገር ተከስቷል? እስቲ ንገሪን። እሺ፣ ከባሌ ልጀምር መጀመሪያ ካነሳሽ አይቀር ስለ ባሌ እኔ አሁንም ቢሆን ምህረት አድርጌለታለሁኝ። እኔ ታሪክ ነው ያወራሁት፣ ለሌሎች መማሪያ እንዲሆን ነው የተናገርኩት እንጂ እሱም መኮነን አይደለም። እዚህ ምድር ላይ ማንም ፐርፌክት የለም። አጥፍተ ሊሆን ይችላል፣ ሱስ ነው። እኔ ብዙ ነገር ተምሬያለሁኝ። አዲክሽን ውስጥ ያሉ ሰዎች ብዙ ስህተት ያደርጋሉ፣ እና እኔ አሁን እሱም እንዲኮንን አልፈልግም። ይኸው ወልዷል፣ ልጁን ያሳድግለት፣ ኑሮውን በሰላም ይኑር። ሁላችንም በያለንበት ሰላም ይሁን ምክንያቱም እሱ ልጁን ካልባረከልኝ ልጁን ሰላም እንዲሆን ካልፈታው ወንዱን ልጁን ወንዱ ልጁ ሰክሰስፉል አይሆንም። ምክንያቱም አባት ነው ምንም ቢሆን እና አሁንም ባለበት ቦታ እግዚአብሔር በቃ ኑሮውን ኑር። በእውነት እሱን ክፉ እንዲደርስበት አልፈልግም። እኔ በቃ ያለፈው በኔ አልፏል እዚህ ላይ ይብቃ እና እሱንም ምህረት ይደረግለት ላደረገው ነገር በእውነት እኔ አንተን ሳይሆን ችግርህን ነው የምጠላው። እንደ ሰው መጠን አንተ ጥሩ ሰው ግን በላይ ላይ ያለው ነገር ችግርህ ነው። ለዚህ ሁሉ ነገር የሚያደርስ አዲክሽኑ ያ ሁሉ ነገር ነው እና ብዙ አልፌ ስለማቅ ሰዎች እንዲማሩበት ከእንደዚህ አይነት ነገር ሲሆን ወጥተው ትሪትመንት እንዲያገኙ ነው ያነሳሁት እንጂ አንተን ለመኮንን አይደለም በእውነት ብሎልን ትዳራችን እስከ መጨረሻ ቢሆን ደስታዬ ነበር። ግን አልሆነም። ባለህበት ይቅና በቃ እግዚአብሔር ተለውጠ ልጆችህን መተህ የምትጠይቅ የምትድር የምታስመርቅ ያርገ ከዚህ በኋላ መራራቂ ቃል አባትነትህ ማንም አይወስደው ባለህበት ድረስ የወለድከውንም ልጅ ያሳድግልን። መተንም እንጠይቀሃለን። እግዚአብሔር የፈቀደ ቀን ሰላም ተፈጥሮ እሱ ነው የምለው። ስለሱ ሌላው እንግዲህ፣ ሰዎች ብዙ ሰዎች እያበረታቱ ነው። ምንድን ነው የሚሉት ያሉት ተመልሰሽ ወደ ስራሽ እንሽ፣ በቃ ምንረዳሽ ነገር ካለ እያሉ ብዙ ሰዎች ለምን እርዳታ ነገር አናደርግም ለምን አንልክልሽ የሚሉኛል ያሉት፣ እና በጣም ነው ደስ የሚለኝ። በጣም በቃ ለመጀመር እርግጠኛ ነኝ እግዚአብሔር ብሎ የምወደውን ሙያዬን የዚህ የጸጉሩን ብጀምረው ደስ ይለኛል ግን ከጸጉሩ በተጨማሪም ደግሞ ብዙ የጀመርኳቸው ነገሮች አሉ ኬተሪንግ ሰራለሁኝ በተለይ የእናቴን ሙያ ማስቀጠል ፈልጋለሁ እናቴ ወሎ ኮምቦልቻ ማያውቃት የለም ጽጌሬዳ ሆቴል ተክሌ ሆቴል በጣም ነው የምንታወቀው እዛ ሀገር እና የእሷን ተናሲቲ የእሷን ጽናት እዚህ ሀገር ውስጥ መቀጠል ፈልጋለሁኝ እና ብዙ የኬተሪንግ ስራዎችን ጀምሬ በዛ ነገር ላይ ማደግ እፈልጋለሁ። ኬተሪንግ አደርጋለሁ፣ ሙሽሮች ቤታቸው ድረስ ሄጄ እፈሽናለሁ። እንደገና ደግሞ የቡና ሴሬሞኒ አደርጋለሁ፣ ያንን ያንን ነገር አደርጋለሁ እና እግዚአብሔር ብሎልኝ ከሶስቱ አንዱ በቃ እግዚአብሔር የፈቀደው እኔ ያልኩት ሳይሆን እግዚአብሔር የፈቀደው ነገር እንዲሆን እፈልጋለሁ። በቃ እኔ ብቻ ያልኩት እንዲሆን አደለም። እና በዚህ ሁኔታ ላይ ማገልገል እፈልጋለሁ። ደግሞ ሳገለግል ለእኔ ብቻ አደለም፣ በጣም ብዙ እንትኖች አሉኝ እና የምሰራቸው ቢዝነሶች ሁሉ በቃ በእግዚአብሔር እንትን ውስጥ እንዲሆኑ ነው የምፈልገው። በቃ በእንደዚ አይነት ሁኔታ ማገልገል ነው የምፈልገው። በዚህ ዙሪያዎች ብትረዱኝ መርዳት የምትፈልጉ በገንዘብ ቢሆን በቃ አይዲያ ቢሆን ኤኒቲንግ በቃ ኤኒቲንግ፣ በኬተሪንጉ ላይ የምትፈልጉ በቡና አገልግሎት ላይ የአበሻ ቡና ሴረሞኒ ነው የማደርገው። በፀጉሩም ስራ ላይ በቃ ቢሆን ሙሽራ መጥቼ ፉል በደንብ ከላይ እስከታች ባለው ገና ሳምንት ሲቀረው ጀምሬ ነው ሙሽራ ለመፈሸን የተነሳሁት ለማሳመር እና እነዚህ አይነት እንትኖች አሉኝ። በዛ ብትረዱኝ ደስ ይለኛል። ያው ልጆቹ ያሉበትን ሁኔታ ብዙ ሰዎች ይጠይቁኛል። በዚህ አጋጣሚ ልናገር፣ ልጆቹ ያሉበት ሁኔታ ወንዱ ልጅ ያው ሪከቨሪ ላይ ነው። አሁን በጣም ብዙ ሪከቨሪ ያስፈልገዋል ከደረሰበት ነገር እንዲህ። እሱ በሚቀጥለው ሴሚስተር ትምህርት ቤት እመለሳለሁ ነው የሚለኛ ያለው ግን ቶሎ ነገሮች ድፍድፍ እንዳይሉበት በተረጋጋ በራሱ ጊዜ እንዲመለስ በደንብ ከዳነ በኋላ ተመልሶ አግር ቤት እንዳያደርግበት ብዙ እንክብካቤ ይፈልጋል። ሴቷ ልጅ ግን በአሁኑ ሰዓት ትምህርት ቤት ተመልሳለች እና ትምህርት ጀምራለች። ዩኒቨርሲቲ ውስጥ ገብታለች እዚሁ ከተማ ግን የነበረው ነገር ምንድነው፣ ባለፈው ኮሚኒቲ ኮሌጅ ውስጥ አስጀምሪያት ነበር እና እዛ እየተማረች እያለ እኔ ሰርጀሪ ያደረግኩ በመሀል አሁን ኖቬምበር ላይ እና ያን ዲስተራክት አምስቱንም ክላስ ከፈተና አልቻለችም፣ ፌል አረገች እና አልከፈለችም የዛን እና ሰስፔንድ አደረጓት፣ ከፋይናንሽል ድ ከብዙ ነገር እንዳውም ከዛ ተመልሽ አሁን ደውዬ በብዙ መከራ በብዙ ስቃይ ዩኒቨርሲቲ ውስጥ ተቀበሏት። ግን ያንን ክላስ ፌል ስላደረገች አሁን ደግሞ ሌት ተመዝግባ ብዙ ወደኋላ የቀረችባቸው ክላሶች አሉ። ከቻፕ ያላደረገቻቸው ግማሹን ፕሮፌሰሮቹ ረድተዋት ከቻፕ አድርጋለች። ከትምህርት ቤት ብዙ ወጥታ ከቀረች ጥሩ አይደለም። ለሜንታል ስራት ተስዋስ ስለተባለ ገፋ ብቻ አስገብቻታለሁ፣ እና ብዙ ኮንትን ውስጥ ነው ያለችው። እሷን ብዙ ድጋፍ ትፈልጋለች በትምህርት ፋይናንሻል ከበር አላረግላትም። በዚህ በዚ የተነሳ ግን አሁን ያው ረድተዋት በጣም ጥሩ ውጤት አምጥታለች የጀመረችውን ክላሶች እና በቃ እሷንም በትምህርት ቤት መርዳት አለብኝ። ትንሽ ቤቢ ዋክ ላይ ያለችው ራሷን ችላ ሰርታት እንደትምትማርበት ደረጃ ላይ እስክደርስ እሷንም እየረዳሁ ነው ያለሁት። በዚህ መሀል ያው እንግዲህ በሀሳብ ራሱ አይዞሽ ያላችሁኝን ሁሉ አመሰግናለሁኝ። በምትችሉት ነገር ድጋፋችሁን ያደረጋችሁልን አሁንም የምታደርጉልንን ሁሉ እግዚአብሔር በዘራችሁት ሁሉ ይቀልላችሁ። ላለው መልካም እንግዲህ አጠር ያለ ቪዲዮ ልንሰራ የፈለግ ነው። ለዛው ነው ማኪን። አንዳንዶቻችሁም ለእኔም እየደወላችሁ እንዴት ነው ማገዝ የምችለው እንዴት ነው ላገኛት የምችለው ብላችሁኛል። ጎፈንድሚ ከፍታለች፣ ማኪ እራሷ ናት የከፈተችው እና ቀጥታ ወደ እሷ ነው የሚሄደው ከታች የጎፈንድሚ ሊንኩን እና ስልኳን ኢሜይሏን እንተውላችኋለን። ማገዝ የምትፈልጉ እንዳለችው፣ በሀሳብ ራሱ ወይም ደግሞ አካባቢው ላይ ያላችሁ እንደዚህ ድግስ ያለባችሁ ለማገዝ ለመተባበር የምትፈልጉ እንግዲህ ማኪ ባለሙያ ነኝ የእናቴ ወራሽ ነኝ ብላለች እና ደውሉላት ተባበሯት። እንደዚህ ፕሮግራም ያላችሁ ሰዎችም አገልግሎቷን፣ ሰርቪሷን ተጠቀሙ ለማለት እፈልጋለሁ። ማኪኔ፣ ብዙም ጥያቄ የለኝም። ምናልባት ሌላ ብትጨምሪው ነገር ከሌለ፣ በእኔ በኩል ጨርሻለሁ። በጣም ነው የማመሰግነው። ሁሉንም በእውነት በጣም በጣም ነው የማመሰግነው። ከሀዘኔ ተጽናንቻለሁኝ። ከነገሮቼ ከነበረኝ ሁሉ ነገር ዛሬ ለስራ ሬዲ ነኝ። በቃ ያለፈ ታሪኬ ለበጎ ነው። እኔ ያለፍኩት እግዚአብሔር እኔን ሊጎዳኝ ወይም እኔን ሊያደርገኝ ፈልጎ ሳይሆን፣ ብዙዎቹ እንደነገሩኝ ከሆነ እግዚአብሔር ልክ እንዳላዛር በቃ የዛ አይነት ነገር ነው የተሰማኝ። እውነትም እንደዛ ነው፣ እኔ ያለፍኩበትን ለሌሎች እንዳስተምር፣ እኔ በእኔ ላይ ደርሷል እና ይሄ እናንተም ላይ እንዳይደርስ አስቀድሞ ነው ያስተማረኝ። እንደገና ከመከራ በኋላ ደግሞ ብዙ ደስታ እንዳለ ነው የማውቀው እና ይሄ ሁሉ መከራ ያለፈው እኔን ሊያጸናኝ ስለፈለገ እኔን ሊያስተምረኝ ስለፈለገ በእኔ ላይ ደግሞ የሆነው ሌሎቹ ላይ እንዳይደርስ እኔን አስቀድሞ ስላሳየኝ ነው ፈጣሪ እና በአሁኑ ሰዓት ደግሞ በቃ እኔ በእውነት ነው ብዙዎችንም በብዙ ነገር ተጎድተው መሻገር አቅቷቸው ልጆቻቸውን አጥተው ሸልተር ያሉ ሆምለስ ሆነው ያሉ አበሾች እህቶችን አገኛለሁ በብዛት እና በጣም አዝናለሁኝ። እነሱንም ለመድረስ እፈልጋለሁኝ በዚህ በምሰራው ነገር ላይ እነሱ እነሱ ሁሉ አብረውኝ እንደሚሰሩ ነው ማውቀው እና ይህንን ሳስበው በጣም ነው ደስ የሚለኝ። ለካ አስቀድሞ ይህንን ያሳየኝ ለሰዎች ደራሽ እንደሆን ስለፈለገ ነው ነው የምለው እና በእውነትም እንደዚህ ብላችሁ እንድነቃ የበለጠ መልዕክት የላካችሁልኝ እውነት ይሄ ነው ብላችሁ እኔንም ባለፍኩበት እንዳዝን ሳይሆን እንድጽናና ያደረጋችሁኝ በጣም በጣም ነው የማመሰግነው። ሁላችሁንም፣ እወዳችኋለሁ። የኮሎራዶም ህዝብ በይቅርታ ስለ ስለጎበኛችሁኝ አመሰግናለሁ። በቃ ነገ ጠዋት በትልቅ ሁኔታ ስለምታዩን ከነ ልጆቼ በግራጁዌሽናቸው፣ በሰርጋቸው ስለምታዩን፣ ከዚህ በኋላ እኔንም ሰክሰስፉል ሆኜ በስራ ጎብዤ ስለምታዩኝ ቃል ገባለሁ። አመሰግናለሁ። እኛም በጣም ነው የምናመሰግነው። ማኪ ታሪክሽን መተሽ ስታካፊን እንዳልሽው ሌሎች እንዲማሩበት ነው እንጂ ቤተሰቦችሽንም ባለቤትሽንም ለመውቀስ እንዳልሆነ ያለፈ ታሪክ ያለፈ ነው። ነገር ግን ይሄን በማውራቴ ራሱ ስለተቀየማችሁ ከዚህ በፊትም ስለነበረው አለመግባባት እኔም ቁስል ያለብኝ ሰው የተጎዳውም ሰው ስለሆንኩኝ ይቅርታ አድርጉልኝ፣ ለምን እኔም ፐርፌክት አይደለሁ ብለሽ በጣም ትልቅ ሰው የሚናገረውን ንግግርም ተናግረሽ ስላኮራሽን በጣም ደስ ብሎኛል። እንደው ታርቃችሁ ሰላም ፈጥረናል ብለሽ ወደፊት እንደምንገናኝ ተስፋ እናደርጋለን። ሰዎች ሲያልፉ ያልፋሉ። በቤተሰብ ባህል አጓጉል እልህ ደስ አይልም። መተውን የመሰለ ነገር የለም። ጸብ ላይ ሁሉም ይጎዳዳል። ሁሉም ክፉ ይነጋገራል። ሁሉም አንዱ ከአንዱ በበለጠ ክፉ መሆን ይችላል። ግን በመተው ነው ወደፊት ሄድ የሚቻለው። ለምን እናንተ እዚህ አሜሪካን ሀገር መታችሁ የወለዳችኋቸው ልጆች ይራራቃሉ። እነሱ ይጎዳሉ። ስለዚህ ከሀገር ቤት ይዘን የመጣውን ኢጎ መተው አለብን። ለምን የእናንተ ቤተሰብ ብቻ ችግር አይደለም፣ በየቤቱ በየቤቱ ያለ ነገር ስለሆነ ነው ይህን የምናገረው እና መተውን የመሰለ ነገር የለም። ይቅር ማለት መተው ነገ ሲያልፉ ለሚያልፍ ነገር እንደዚህ ክርር ያለ ነገርም መተው መቻል አለብን ብዬ ነው መዝጋት የምፈልገው። እና ይቅር በሏት ማኪን፣ እናንተም ይቅር ተባባሉ ለማለት ነው የምፈልገው። እግዚአብሔር ይርዳችሁ፣ ቤተሰባችሁ መሃል እግዚአብሔር አምላክ ይግባ ለማለት ይፈልጋለሁ። ተመልካቾቻችን እናንተም ስላበረታታችኋት አጠገቧ ስለቆማችሁ እንዲሁም የሐሰት የመሰላችሁም ሰዎች ግድ የለም ማኪን፣ ውሸቴን አይደለም የተናገርኩት ጥፋት ስተት ሊኖረኝ ይችላል ብላለችና። በዚሁ እንለፈው ለማለት እፈልጋለው። እንግዲህ በቀጣይ ዝግጅት እስከምንገናኝ ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። ቸርቆዩልን የተወደዳችሁ የክርስቶስ ቤተሰቦች፣ የጻድቁ አባታችን የአቡነ ተክል ሃይማኖት ወዳጆች፣ የቶሮንቶ ደብረገነት አቡነ ተክል ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ መንፈሳዊ ጉባኤው አዲስ ህንፃ ቤተክርስቲያን ለመግዛት እንደ እግዚአብሔር ፈቃድ እየተንቀሳቀሰ ይገኛል። ለዚህም ከፍተኛ የገንዘብ መጠን የሚያስፈልግ በመሆኑ ይህን ለማከናወን የፈንድሬዚንግ ኮሚቴ አቋቁሞ አብሮ እየሰራ ይገኛል። ቅዳሜ ማርች 29 ከአምስት ሰዓት ጀምሮ ሁለት ሶስት ሰባት ታክቪል ስትሪት ቶሮንቶ ተገኝታችሁ የበረከቱ ተካፋይ ሁኑ ሲል ጥሪውን ያቀርባል። ተጋባዥ አባቶች በተገኙበት የገቢ ማሰባሰቢያ የበገና ምሽት ከራት ጋር አዘጋጅቷል። የደብሩ አባላት የሆንን ሁላችንም ትኬቱን በመግዛት እና ሌሎች እንዲገዙ ትኬት በመሸጥ እንድንተባበር በእግዚአብሔር ስም እንጠይቃለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ጾመን ለማበረከት ያብቃል። የደብረ ገነት አቡነ ተክለ ሃይማኖት የፈንድሬዚንግ ኮሚቴ